ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እናንተን በያላችሁበት ደህና እንደሆናችሁ ነው የሚረዳው። ታዲያ ምን ላደርግ ነው አሁን ይዞ ወደ እናንተ የመጣሁት። መልካም መጠየቁ ጥሩ ነው። ስለ ጥያቄዎት ላመሰግኖ ትወዳለሁ። እናማ ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም አላህ በአንድ እግሩ ቁሞ ሰባት ዓመት ሚጸልየላቸው አለ። ቁሞ የሚጸልየላቸው ትናንትና ሙሐመድ ሂጃብ የለንደን የአውሮፓ የሙስሊም ዳዋ መሪ የሆኑት ሊቀ ሊቃውንቱ መሐመድ ሂጃብ እንደተናገሩት አላህ በአንድ እግሩ ቁሞ ይጸልያል እና ይህ አርበኝነቱን ነው የሚያሳየው፣ የአላህን አርበኝነት ጀግንነት ነው እና ምን ይሁን ብለን ስንል ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም መና በሀገራቸው በመካ በመዲና ተሰደው አፈር አይኖትን ላፈር ተብሎ የቁራይሽ ጎሳ ሁሉ ባባረራቸውና መከራ ባሳያቸው ጊዜ እንዲያው ልጆቻቸውን ቤተሰቦቻቸውን ሰብስበው ወደ ኢትዮጵያ ላኩ። የኛ ኢትዮጵያ ደግሞ መሬት ሰጠው። ምን ብለው? ምን ብለው? በቃ በትህትና በመልካም በማረ ደስ በሚል አንድ አይደለም ሶስት ጊዜ የመጡትን ተቀብለው መሬት ሰጠው። አገራችን አገራችሁ ነው፣ ህዝባችን ህዝባችሁ ነው ብለው ተቀብለው እንደ ሃይማኖትና እንደወጉ እንትን አሏቸው። እንትን አሏቸው። አሁን እዚህ ላይ በዛ ላይ ያሳያችኋለሁ። ምን ይላል? ኤክስ ሙስሊም ሀዲት የኤክስ ሙስሊሞች ናቸው። ለእኛ ቁመውልን ለእኛ ለኢትዮጵያውያን፣ እኛ ኢትዮጵያውያን ስለማናውቀው እነሱ ቁመውልን በዚህ ዌብሳይት ላይ አስቀምጠውታል። እንዲህ ይላል ኤክስ ሙስሊም ሀዲት ኦፍ ዘ ደይ ሀዲት ኦፍ ዘ ደይ። ይሄንን ብትከታተሉት በየቀኑ ብዙ ቀን አንዳንድ ሀዲት ታገኛላችሁ ማለት ነው ሳሒሕ አልቡኻሪ 696 ሳሒሕ አልቡኻሪ 696 ላይ እንዲህ ይላል። ናሬትድ አናስ ቢን ማለክ አናስ ቢን ማለክ ነው የነቢዩንትን በጣም ቅርብ የሆነው የተናገረው ይህንን እንትን ያለው የጻፈው ማለት ነው የተረከው ለፕሮፌት ፕሮፌት ሰለላሁ አለይሂ ወሰለም ሰይድ ነቢዩ እንዲህ አሉ አቡዳርዳ

ምን ራሱ ሪዝን ሄደድ ጥቁር እንትን ሻንቀላ ራሱን ቢሆን ኢትዮጵያን ቢመስል፣ እንዲያው ታዘዘ። ወላ ራሴ እንትና ራሴ በቃ እንደዚህ ይጠቁራል፣ እንደዚህም እንደዚህ የጠቆረ ራስ

እን ኮ ይሄ ነው ውለታችን። አባቶቻችን ያደረጉት ውለታ ይሄ ነው። ሙሐመድ ከፈለን ለዓለም ሁሉ ለዓለም ሁሉ እንትን ብሎ ከፈለን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄ ነው እንግዲህ ታላቁ ነቢይ። ይሄ ነው እንግዲህ የኢትዮጵያ ባለ ውለታ። ይሄ ነው እንግዲህ የኢትዮጵያ አርበኛ ነብዩ ሙሐመድ ሁ አለ ወሰልም ተገዛ ተገዛለት። አለ ሳቅሳቅ ለ አንዳንዴ በጣም እስቃለሁ። ገና እንስቃለን። የእስልምና ነገር ገና ስለሚያስቀን ገና ልንስቅ ተዘጋጅተናል። በጣም ልንስቅ ተዘጋጅተናል። ወር ዱ ዩ አይ ሌቭ ኢን ዘ ሙን ጨረቃ ላይ ነው የምኖረው ጨረቃ የጨረቃን እንትን ወርዱ ይልብ ምን አገባ? ምን ፈለግ? አንተን እኮ አንተ ኢትዮጵያዊ እኮ ነህ። አንተ ጭንቅላት ቢኖር ትነቃለህ። ምንድን ነው የሚለው? የነብይህ ነው እኮ ሳሂህ አል ቡሃሪ። ኢትዮጵያዊንን ሬዝን ሄደድ ሻንቅላ፣ ሻንቅል፣ ሻንቅል እንትን እያለ ተቀብለን አስተናግደን ትልቅ እንትን አድርሰን? ኢትዮጵያውያን መልካም ናቸው፣ ጥቁሮች። ነገሩማ ጥቁር አላህ ከፈጠረው የተረገመው ጥቁር ነው አይደል ያለው አላህ ራሱ። ግራ ተጋብቶ ግን ነቢዩ መኖሪያ ሲያጣ ወደ ኢትዮጵያ ወደ ጥቁሮች ምድር ላከ። ኢትዮጵያ ማለት ጥቁር፣ ብላክ ፌስድ ማለት ነው፣ ጥቁር ማለት ነው፣ ስሙ ራሱ። ጥቁርነታችን ደግሞ አያሳፍረንም በምንም ውበት ነው። ኢትዮጵያን አናፍርም። በኢትዮጵያዊነታችን በአገራችን ስም አናፍርም። ያው ነው፣ እንደዛ ነው የምትለው። ይህ እኮ ነው አፋችሁ ስድብ ነው። እናንተ ስራው ያን ነው። ይሄ ኤክስ ሙስሊሞች ናቸው፣ ተመልከቱት። ያመጡልን በጣም ልናመሰግናቸውን ወዳለን። በቀይ ያስምረውበት ኢቨን ኢፍ ሂ ኢዝ አን ኢትዮጵያን ዊዝ

በፍጹም ነቢይ ነው ልቀበለውም አልችልም። ውለታም የለውም። የመጨረሻ እንትን የሌለው ነው። ይልቅስ ዝም ብሎ የወደደን የእግዚአብሔር ልጅ አለ። እንደ ኃጢአታችን ኢትዮጵያዊ ሪዝን ሄድድ አይሉን አይለንም። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔኑ እኔም አሳርፋችኋለሁ ያለን የእግዚአብሔር ልጅ ኢየሱስ ነው። ደካማ ጥቁር፣ ምን በል ምናምን በኃጢአት የደከምክ የጠቆርክ እናንተ ኃጢአተኞች ሁሉ ወደ እኔ ኑ የሚለው የእግዚአብሔር ልጅ ኢየሱስ ነው። ኑልኝ፣ እኔ ያደናችኋለሁ። ኑ እኔ ያጥባችኋለሁ። ጥቁር፣ ነጭ፣ አረንጓዴ፣ ቢጫ የሰው ልጅ ሁሉ የሰው ሁሉ እግዚአብሔር ዓለሙን እንዲሁ ወዶታል። እንዲሁ እንዲሁ እንዲሁ እንዲሁ እኛ መወደድ የማይገባንን የዘላለም ሕይወትን ይሰጠን ዘንድ ስለዚህ እየተሰደበ እኔ እኮ ሙስሊም ማለት እየተሰደበ አንተ አህያ አህያ እየተባለ እያለም ይኖር ማለት እ እኛ ግን እንደ እንትን አይደለም። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ፣ ከእኔ ተማሩ፣ እኔ የዋህ በልቤ ትሁት ነኝና፣ ለነፍሳችሁ እረፍት ታገኛላችሁ። ቀንበሬም ልዝብ፣ ሸክሜም ቀሊል ነውና፣ ኑ ወደኔ ይላል። የእግዚአብሔር ልጅ ኢየሱስ በማቴዎስ 11 28 እስከ 30 ያለውን ደግመህ ደግመህ በለው ተማርበት። የእግዚአብሔር ልጅ አንተን ፈልጎ ሊያድንህ የመጣ እሱ ነው። ከዛ ውጭ ሌላ የለህም። ኢትዮጵያዊ እንዴት ይሰድበናል? እየተሰደብንማ እንዴት? በምድር ላይ ካለው ሃይማኖት ውስጥ ኢትዮጵያውያን የመጨረሻ ሊከተሉት የማይገባ ሃይማኖት ቢኖር እስልምና ምክንያቱም ተናገራቸው። እንዴት እየሰደበኝ እኔ እሱን እከተለዋለሁ? ጥያቄ ሲጠይቅ እንዴት እየተሰደብኩ እንትን እላለሁ ታዲያ ምንድን ሊያደርግልኝ? ያ መጽሐፍ እኮ እንደዛ ይላል። የሰነፍ እንትን እንደዚህ ነው፣ ከእሳት በታች እንደሚንጫጫ እንደ እንትን ነው ይላል። ያው ነው ስልምና፣ ያለ ነው። ይህን ያስተማርኩ የደሮ ዶሮ እኮ ትማራለች። ጭቀቀቀ ስትል በዶሮዋ በድምፅ አላት በዛ ልጆቿ ይሰማሉ። ቀቀቀቀቀቀቀቀ ስትል ልጆች ይሸሻሉ። ያ ላይማ የእንትን ነው። ውሸተኛውማ ነብይህ ነው። ነብይህ ነብይህ ሙሐመድ ነው የውሸት አባት፣ ውሸት የሰይጣን ልጅ። እንደዚህ አይነት ነብይ እኛ አንፈልግም። እኛ ኢትዮጵያውያን ያማር ነን። ውብ እንደ ኢትዮጵያውያን ውዶች ናችሁ ነው የሚለን። እኛ እግዚአብሔር ኢትዮጵያውያን ውዶች ነን። በእግዚአብሔር እግዚአብሔር እንደዛ ነው የሚለን። እንደ አላህ እንትን ብሎ አይለኝም። ኢትዮጵያውያን ውድ ነን፣ ውድ በእግዚአብሔር ፊት። ከኢትዮጵያውያን እንትን ያመጡልኛል፣ እጣን እና እንትንን ያመጡልኛል፣ ያከብሩኛል ኢትዮጵያውያን ብሎ ነው እግዚአብሔር የሚለን። ጥቁሩን ከፍ አድርጎ ይህ በዚህ ላይ እንደውም እሰራለሁ፣ ቆንጆ አድርጌ ይህንንን ወስጄ የሙሐመድና የእግዚአብሔር ልዩነት። ኦኬ እና የዛሬው ሀዲት ምንድን ነው? ሳሒህ አልቡኻሪ 696 ኢትዮጵያዊው ጥላሸት የሆነ ራሱ የሆነ ኢትዮጵያዊ ቢሆንም ታዘዘው እንደ ኢትዮጵያ ጥላሸት ሆነ። ሄዳችሁ ነበር እንዴ? እንዴት አደርጓችሁ? ተቀበሉን። ኧረ ተቀበሏችሁ? አዎ፣ ተቀበሏችሁ እንዴ? አዎ። እነዚህ ኢትዮጵያውያን፣ አዎ። ምን አይነት ናቸው? ኧረ ነቢዩ፣ ጥላሸት የመሰሉ ጥቁር ናቸው። ኧረ ጥላሸት የሚመስሉ። አዎ። ኦኬ ስለዚህ እናንተ ህዝቤ፣ ወይ እንደ ኢትዮጵያዊ ጥላሸት የሆነ እንትን ቢሆን፣ አይ ነብይ አይ ነብይ ባልተገንዞ ሞቷል። ሀገሬ ሰው ይሄ ነው ነብዩ መሐመድ። ባካችሁ ወገኖች። እርዱኝ። እዚህ እንትን ፌስቡክ የብርሃን ልጆች የሚለው ላይ ሂዱና እንትን በሉ። ሳብስክራይብ አድርጉልኝ ይችንን ቻናል እኔ በዛች ለመስራት በጣም የብርሃን ልጆች አገልግሎት ቻናል እንትን በሉት። ሳብስክራይብ አድርጉት፣ ጨምሩልኝ እና ብዙ ሰው ይምጣና ዛ ምንስቅበት ዘመን መጥቷል። እንሳቅ እንዴ አቦ አ እንግዲህ ያ ወደይቱ ወሰደው እና የብርሃን ልጆች አገልግሎት ሱነ ወደዚህ ገብታችሁ ሳብስክራይብ አድርጉን ጣ ይሄ ነው፣ ይሄ ነው እና የዛሬው ሀዲት ያዙ፣ ያዙ። የዛሬውን ሀዲት፣ ምርጥ ሀዲት፣ ሳሂህ ቡኻሪ፣ ሳሂህ አል ቡኻሪ ስድስት ዘጠና ስድስት። ኢትዮጵያዊው እመሰለ ቢሆንም ታዘዘው ይላል። ግልጽ ነው። ኢትዮጵያዊ ቢሆንም ታዘዘው ይላል። እግዚአብሔር ስሙ ይባራል። አሁን አልቀበልም። አሁን ያው እንትን ላይ ነው፣ በስራ ቦታ ሁኜ ነው እንትን ያለሁት። ሌላ ጊዜም ወደ ማታ ስንገባ ገብተን ይህንን እንትን ልንልበት እንችላለን፣ እንስቅበታለን። አስቂው ነቢይ ነቢዩ ሙሐመድ ሳቁ፣ ለምስቁ ሳቁ። እንደዚህ አይነት ነቢይ አለ ወይ? ይሄ ነው ደህና ሆኑልኝ። ባይ ባይ።